እርግቧና እርግቡ አወይ ሲያምርባቸው እንደ ጨረቃ ፈክተው እንደ ፀሐይ በርተው ያስቀኑ የለም ወይ በዚህ ውበታቸው። እርግብ ንጹሕ ነው ክፋትም የላቸው፣ የሚዳው ድምቀት የናፍቆት ሱስ ናቸው። ደግሞ ፈገግታቸው እጅጉን ማራኪ የማይሰለች የማይጠገብ እንደ ፈንዲሻ ማራኪ ድብርት አባራሪ ስቀው የሚያስቁ በጣም ይመቹኛል ጭንቀት እያወሩ የማያሳቅቁ እንደ እርግብ ንጹሕ እንደ ጨረቃ ማራኪ እንደ ፀሐይ ውብ መልካም ሰዎች ናቸው። አሰላሙ አሌይኩም ረሀመቱላ ወበረካቱ። ውድና የተከበራቸው የቻናል የቤተሰቦች ሰላም ብያ ለውዶች ዬ እንግዲህ አሙና ፈኪ ቅድም ተገጠመላቸው። ትናንት እንዳየናቸው ማለት ነው በዙዙ ቤት እንዴት እንደሳኩኝ ያጠይቁኝ ማለት ነው ሲል የንሱ ይብሬ ነው ምላቸው። አሙ እርግጠኛ ነኝ እንደ ውድነሳ ሞክሮም የሚያውቅ ይመስለኛል። ፈኪ ትችላለኝ ማለት ነው። እንግዲህ አሙ ያኔ ደነሶ አያውቅም ማለት ያኔ ሌላ ነገር አይደለም። ግን ቢያንስ ምን ይዘራለታል አይደል? ምራ ደረ ነው ሲያስቀኝ ነበር፣ አይታችሁት ከሆነ ሁላችሁ እንግዲህ። አላውቅም ያለ ማሳቂ ሆን ወይ ደግሞ ብቻ ንጫ። ግን ደነሳ ምን ይሰራለታል ግን፣ ደነሶ የሚያውቅ አይመስልም እና በጣም ነው ያሳቀየ ሲደንስ ማለት ነው። ፈኪ ያው ትችላለች አደናነስ ምናምን ያኔ ትችላለች፣ በእርግጠኝነት ያው፣ ግን አውቆ ሊሆን ይችላል ማለት ብዙም መድነት አልፈለጉም መሰለኝ፣ እንጂ የፈኪያ ዛሪፍ ነበር። ያህሙ ግን የሚያስቅ ነው። እኛ ለባዝን አንዳንድ ጊዜ እኮ ግን አህሙ እርግጠኛ ኔ ሊያስቀን ነው። ብቻ ደግ አሳቀን። አዝማሪው ደግሞ ይመቻል ማለት ነው ያኔ የሞጋግሳቸው ምናምን እነ ግጥም ተገጠመላቸው። ምን ትላላችሁ? እርግቧና ዋው ዋው ዋው ዋው ሰሞኑን ሚዲያውን ሚዲያውን እየተቆጣጠሩት ይገኛሉ። እንግዲህ ተቀናቃኝ መጥቶባቸዋል። እንግዲህ ፈጣሪ ወደፊት እንትን ይበላቸው ማለት ነው። ማለት ያን ያለ አይደለም። እንተዚህ ቀደም ብዙ ጊዜ ብያለሁኝ እነዚህ ምን አስተማሪ እየተባሉ ነው ፎቶቸው እየተቀናበረ ማለት ነው። የነመፍታ መፍታህ እንዲሁም ደግሞ የነ ፈኪና የነ ማን ነበር ደግሞ፣ ሶስት ናቸው መቼም። ማናት ማን ነበር? አንደኛው ብቻ አላውቅም ግን። ቆይ እንተውተው ወይ እናጠናክራቸው ወይ ደግሞ ብሎ መሃል ላይ እኮ ነው የሚቀሩት፣ ወይ አይወጡ ወይ ደግሞ ስራውን አይተውት እነሱ። እኛም እንደዚህ ብንላቸው ማለት ነው ስራውን አይተውት ኑት ለመናገር ግን ወይ አይለውጡም ወይ አይተውትም፣ መሀል ላይ ነው የሚኖሩት እና ተሁሉ የወጣ ነው የወጡ ናቸው የሚሆኑት። ስለዚህ ወይም ማጠናከር አለብን ወይ ደግሞ ጨርሰው እንድተውት ማስረዳት አለብን ማለት ነው። ወዶችዬ ዝም ብሎ በደረው እንደዚህ እነሱ ላይ ተውት እናንተ እንደዚህ ናችሁ እናንተ እንደዚህ አስተማሪ ናችሁ ብቻ ላቅም በቀደም የሳምን ፎቶ ሲመክሩት ማለት ነው። የምር እኔ እንጃ ሰው መሆኖ ነው ብሎ የነገጠው ድጋጤ እኔ ራሱ አሞኛል ምናምን ብሎ ነበር እና አንድ ጊዜ አሞኛል ምናምን ብሎ ቪዲዮ ሰርቶ ነበር እና መሆኖ ነው ብዬ እንዴት እንደት የነገጥኩኝ ማለት ነው እና እነሱ ሳጅ ምንድነው እምራ ምናምን ስላደረገ ከአሁን በኋላ ወደ ኢትዮጵያ ባትሄድ ብለው ምክር ነው ማለት ነው። እነሱ እንኳ ወንድ ናቸው፣ ቢሰሩም ችግር የለውም። ያኔ ከሙዚቃ ውጭ ሌላ ነገር እየሰሩ ቢጠቀሙ ምን ችግራሉ? ማለት እኔ የፈተዋ ሰጪውኛ አይደለም። ግን ኢትዮፕ መስራት ወንጀል ነው እንዴ? ግን ሙዚቃ ምናምን ላይ እንትን ይላሉ፣ ቲክቶክ ላይ ምናምን ይሳተፋሉ መሰል፣ እንጂ የኢትዮጵያ ኑሮ ከባድ ነው። በተለይ በአሁኑ ሰዓት ቢያንስ ኢትዮፕ ሰርተው ተፍተፍ ይበሉ እንጂ እና ምን ምን ሰርተው ይብሉ የምር እንዴ። ያቺ ዱባይ ያለችው ሴትዮ ዱባይ የታሰረችው ሴትዮ ተመቸችና እና በጣም ነው የተመቸች ማለት ነው። ሀቅ ሀቁን ያወራቸው እና አብይ አህመድ የምር ሞት ይሻለዋል ከዚ ሁሉ እንትን ሞት ይሻለዋል። የምር ሁሉ እዚህም እንደዚህ እንዴት ተዋረደ ነው። ለማንኛውም ወደ ሌላ ውስጥ አታስገቡኝና ብቻ ብቻኔ ተመችተውኛል ማለት ነው። ተዋቸው ይስሩበት።